አሰልጣኝ ነጻነት አመሰግናለሁ። ሽንፈት አስተናግዳችኋል። ባለፈው አሸንፋችሁ ነበር፣ ከዛ በፊት ተሸንፋችሁ ነበር። ከአንድ ጨዋታ በኋላ ደግሞ ሽንፈት አስተናግዳችኋል። ጠንካራ ፉክክር ይመስላል። እንዴት ነበር በአንተ እይታ ጨዋታው? ጥሩ ነበረ። ግን ተነጋግረን ተዘጋጅተን የመጣ ነው ነገር አለ። የአደገኛውን ዞን ለእነሱ መፍቀድ አልነበረብንም። ነገር ግን ፈቀድንና በተነጋገርንበት መልኩ ነው ጎል ያስተናገድነው። ከዛ በኋላ በተወሰነ መልኩ ኢሞሽናል የመሆን ነገር ነበር፣ ግን ወደ ጨዋታ ተመልሰናል። ተጫዋቾቼ የሚችሉትን ነገር ሰጥተዋል። የጎል እድል ፈጥረናል። ጎል መሆን የሚችሉ ኳሶች ነበሩ፣ ነገር ግን ማስቆጠር አልቻለም። ስለዚህ እሱ ማረም አለብን። እግዚአብሔር ይመስገን ተጫዋቾቼ ግን የሚችሉትን ነገር አድርገዋል። በተለይ ዛሬ ቡድን ውስጥ ድክመቴ ይሄ ነበር ብለህ የምታነሳው ምን ሊሆን ይችላል? ድክመቴ ሳይሆን የመስመር የመስመር ጨዋታዎች ያበዙ ነበር እነሱና መጀመሪያ አካባቢ ላይ ይዘን የገባ ነው ጨዋታ። እዛ አካባቢ ላይ የነበሩ ልጆች ያን ነገር በተወሰነ መልኩ የመጀመሪያዎችን 15 20 ደቂቃ መቆጣጠር አልቻሉም ነበር። ከዛ በኋላ ቅያሬዎችን ካደረግን በኋላ ግን ያን ነገር ማቆም ችለናል። እነሱም ጎሉን ካገቡ በኋላ ከእረፍት በኋላ ሞር ጌም ማኔጅመንት ነው የነበራቸው። ሰዓት በመግደል በተለያዩ መልኩ ጨዋታው መግደል ነበር። ነገር ግን እስከ መጨረሻው ደቂቃ ድረስ ማክሲመም ትግል አድርገናል። እግዚአብሔር ይመስገን፣ እሱ የፈቀደው ነው ሆነ። አሰልጣኝ አዲሴ በበዓል ቀን ሶስት ነጥብ አግኝታችኋል። በመጀመሪያው አጋማሽ ቡድን የተሻለ ነበር፣ ሁለተኛው አጋማሽ ትንሽ በተጋጣሚያችሁ ጫና በተፈጠረባችሁ ጨዋታ ሶስት ነጥብ አግኝታችኋል። እንዴት ነበር የዛሬው አጠቃላይ ጨዋታ? የዛሬው ጫና ከሌሎች ጊዜ በጣም የጠነከረ ነው። እንደዚህ አይነት ሁኔታዎች ተከታታይ ጨዋታ ላይ እየደረሰብን ነው። ከእረፍት በኋላ ባለን እንቅስቃሴ ዛሬ ደግሞ የበለጠ ጫና ውስጥ ገብተናል ቢሆንም ግን ልጆች ማድረግ ያለባቸውን ነገር አድርገዋል ኋላ መስመር ላይ ማድረግ ያለባቸውን አድርገዋል ምናልባት ኮች ባለፈውም ከዛ በፊትም አንዳንድ ጎል እያስቆጠራችሁ ከዛ በኋላ የምታደርጉት እንቅስቃሴ በተጋጣሚዎቻችሁ ጫና ይበዛባቸዋል ዛሬም በኢትዮጵያ ቡና ያ ነው አንድ ግብ አስቆጠራችሁ አሁንም የመርካቱ ነገር ቡድን ውስጥ አለ ማለት ይቻላል አዎ፣ መርካት አይደለም ግጉት ነገር አለ። አሁን የመጀመሪያው አርባ አምስት ደቂቃ ላይ ያገኘናቸው ኳሶች በጣም ያለቁ ያለቁ ኳሶች፣ አንድ ሁለት ሶስት ኳሶች አገኝተናል። ምናልባት እነሱን አርባ አምስት ደቂቃ ላይ ተጠቅመን ቢሆን ለሆነ ሁለተኛ አርባ አምስት ደቂቃ የሚቀጥል ጨዋታ ማካሄድ እንችል ይመስለኛል። እና አንድ ጎል ነው የምናገባው። ሁለተኛ 45 ስንገባ ጫና ውስጥ እንገባለን። ኳስ ጨዋታው በሙሉ ወደ ኋላ ይሆናል፣ የተቃራኒ ተጫዋች ደግሞ ማጥቃት ውስጥ ይገባና እነዚህ ሁኔታዎች እየተፈጠሩ ነው። ትልቁ ነገር ግን ተከታታይ ጨዋታ ጎል አለማስተናገዱ ራሱ ትልቅ ነገር ያለ ይመስለኛል። ኋላው ላይ ጥንካሬ አለ። አሁንም ግን መስራት ያለብን ነገር አለ። ያው አሁንም ሶስተኛ ጊዜ ሚድፊልድ ተጫዋች ነው ጎል ያገባው። ሁል ጊዜ አንድ ተጫዋች ጎል የሚያገባ ከሆነ ቲምህ ጥሩ ነው ማለት አይቻልም። የተለያየ ተጫዋች ጎል ማግባት መቻል አለበት፣ በትክክል አሸናፊ እየሆንክ ለመውጣት ጨዋታው ቀላል እንዲሆን ለምትፈልግ ከሆነ ሁሉም ተጫዋች ጎል ላይ አልተሞከረም አይደለም፣ በየ አጋጣሚ ይሞከራል። ግን ታርጌት መምታት ላይ ገና ይቀረናል፣ እና እሱ ላይ እንደገና እየሰራን ነው። ግን የበለጠ መስራት ይፈልጋል እንዳልከው ቡድን ውስጥ በርከት ያለው አጥቂዎች አሉ። ግብ እያስቆጠረ ያለው ፍቅረ ኢየሱስ ነው። ዛሬም ግብ አስቆጥሮ ቡድኑን አሸናፊ አድርጓል። ስለ እሱ የምትለው ነገር አለ? እኮ ጨዋታው እንደዚህ ነው። ሜዳ ላይ የሆነ ነገር ማድረግ ስትጀምር ያ ነገር ይቀጥላል። አሁን ቺምስ ጎል ማግባት ጀመረ፣ ቀጠለ፣ ቀጠለ እንትኖ ጭንቅላቱ በሙሉ እዛ ላይ የሆነ ጎሉን እንዴት አገባለሁ የሚል እንትን አለ። አጥቂዎቻችን አሁን እዛ ጋር ነው። አንድ ጎል ማግባት አንድ አጥቂ ቢጀምር ይቀጥላል ብዬ ነው የማስበው። አንዳንድ ጊዜ እንደዚህ አይነት ነገር ውስጥ ትገባለህ፣ ትረበሻለህ። ይሄ ኳስ ነው ብዙ ነገር እንትን ትላለህ። ምናልባት የተሰጠኝ ሚና ወደፊት ጠጋ ብዬ እንድጫወት ጎል እንዳስቆጥር አድርጎኛል ብሏል። ያም አስተዋጽኦ አድርጎለታል ማለት ይቻላል። ትክክል ነው። ብዙ ጊዜ ፊት ላይ የምትገኝ ከሆነ ኳሶችን ታገኛለን። ኳሶችን የምታገኝ ከሆነ ደግሞ በትክክል መተኮስ ከቻልክ ይሄ ነገር እንትን ይላል። አንደኛ ሲኒየር ተጫዋች ነው። ምን ማድረግ እንዳለበት ያውቃል። በፊት ኃይል የለውም ነበር። አሁን ከኃይል ይልቅ ብልጠትና ጭንቅላትን መጠቀም ጀምሯል። የሚያገባቸው ኳሶች በጣም እንትን የሆኑ ናቸው እና ትክክል ነው። አሁን ችሜ ወደፊት እንዲጫወት አድርገነዋል እንዲያግዝ ነው፣ አጥቂውን እንዲያግዝ ነው። እሱ አሁን እንደ ጎል አግቢ ብቻ አይደለም። እንዲያውም በተለይ እሱ አሁን እነዚህ አይተን ደውን ፔኔትሬት የሚደረጉ ኳሶች የሚሾልኩ ኳሶችን እንዲሰጣቸው ነበር የበለጠ እንትን። ግን እዛ ውስጥ ስለነበረ ኳሶችን የሚመለሱ ኳሶችን ያገኛቸዋል አለ እነሱን ኳሶች ስኮር እያደረገ ነው አሁን አዳፕት እያደረገው ነው ያል ቦታ ሁልጊዜ እዛ ቦታ ላይ የምትገኝ ከሆነ ኳሱን ታገኛለህ፣ ትሞክራለህ፣ የሆነ ነገር ይኖራል። እና መለወጥ ያለብን አሁን የፊት እንትናችን ላይ ነው